ዶተር ም ያው እንግዲህ ማለት ውጤቱ እያሳየኛለው ነገር ልጅቱ ጋር ጭንቀት አለ በጣም። እና እናንተ ደግሞ በተቻላችሁ አቅም ጓደኛ ናችሁ መሰለኝ፣ በቃ ትረስት በቃ አለ ከጎኑ አሁንና፣ እንክብካቤ ስጧት። እንደዚህ አይነት ነገር ከእንክብካቤ ማነስ ነው፣ እንደዚህ አይነት ነገር ብዙ ጊዜ የሚፈጠረው እና በቻላችሁ ታቅም ከጎኑ ወግ ሲከበር

ሰላም ሰላም ወድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን፣ እናንተን በያላችሁ በሰላማችሁ ብዝት ስትበሉ ዛሬ ወደናንተ ታገኝቻለሁ። እንግዲህ በዚህ ሰሞን እየተፈጠሩ ያሉት ነገሮችን ጥሩ ነገር እየተፈጠረ አደለም። እንጃ እኔ በጣም ግራ እየተጋባው ነው። ትንሽ ሆኖ ነገሩ በጣም ገኗል እና ሁለቱም ወደማይሆንኛ እየሄዱ ነው። ማርቆስም እንደዛው ጠጥቶ ብሎ ከራሱ ጋር አይደለም ስላችሁ፣ ያው ደስተኛ አይደለም። ቤዛም እንደዛው የምትገኘው አኪም ቤት ነውና ምንም ጥሩ ነገር እየተፈጠረ አይደለም። ሶ ዛሬ ወደናንተ የምትወላችሁ አኪም ቤት አብረን እንድንሄድ ነው። ቤዛም ያለችበት ሁኔታ አብዛኞቻችሁ እየጠየቃችሁኝ ነበር። ቤዛም ሆና ነው ምን ተፈጥሮ ነው ምንድን ነው ምናምን ነገር እያላችሁ የነበራችሁ ሰዎች አላችሁ። እና አብዛኞቻችሁ ለእናንተ መልስ እንዲሆናችሁ ነው ዛሬው ለእናንተ የመጣሁት እና ቤዛንም መጠየቅ ስላለብኝ አኪም ቤት ሂጂ፣ ግዴታ ነው እና መጠየቅ ስላለብኝ እሷንም ለመጠየቅ ነው ዛሬው ለእናንተ የተገኘሁት ማለት ነው። እና ስነግራችሁ፣ እኔ እንጃ ምንም ጥሩ ነገር እየተፈጠረ አለ ከተለያዩ ጀምሮ ሁለቱም በየራሳቸው መንገድ ምንም ነገር አልተፈጠረም። እኔ ነግሬያቸዋለሁ፣ እንደ ወንድም እንደ ጓደኛ የሁለታችሁ ደስታ፣ የሁለታችሁ ፍቅር፣ የሁለታችሁ ሰላም ያለው አንድ ስትሆኑ ነው ብያቸዋለሁ። ግን ሁለቱም ሊሰሙኝ ፈቃደኛ አይደሉም። ማርክን በራሱ መንገድ ምንም ሰላም አላገኝም። ቤዛም ም እንደምታያት ደግሞ ታማለች እና ምንእንጃ እኔ በጣም ግራ የሚገባኝ እግዚአብሔር፣ በዚህ ልክ መሰቃየት አልነበረባቸውም። ማርክም ቤዚ በዚህ ልክ መሰቃየት አልነበረባቸውም። ግራ ያጋባል። ብቻ ፍቅር ከባድ ነገር ነው። ብዙ ቻሌንጆች አለው እና ብዙ ነገሮች አሉ ውጣ ውረዶች አሉት እና አሁንም እያጋጠማቸው ያለው ነገር ይሄ ነውና በማርክና በቤዛ ዙሪያ ብቻ ሊገባኝ አልቻልም። ያው ባለፈው እንዳያችሁት ማርክ ቤት ሂጄ ነበር እና ረዱንም አግኝቻት ነበር። ረዱም ከአንድም ሁለቴም ነግሬያታለሁ ከህይወታቸው እንድትወጣ። እሷ ግን ምን እያደረገች እንደሆነ አልገባኝም። የልጁን ሰላም እየሰጠውት ነው ትላለች፣ ግን ጭራሽ የልጁ ሰላም እየነጠቃችው መሆኑን ደግሞ አልገባትም። እና እሷንም እያደረጋት እንደነበረ ያው አይታችኋል፣ ምን ምን እያደረገ እንደነበረ ማርክም። ቤዛም ደግሞ አሁን ያለችበት ሁኔታ በጣም አስጊ ሁኔታ ነው። እና በስልክ አውርተን ነበር ከሮቤል ጋር ያለችበት ቦታ ነግሮኛል፣ የሆስፒታል እንዳለች እና ብቻ ህክምና እየተሰጣት መሆኑን ነግሮኛል። እሱ ሄደን አብረን የምናየው ይሆናል። ያው ቅድም እንዳልኳችሁ ዛሬ ወደ እናንተ የመጣሁት አብዛኞቻችሁ እየጠየቃችሁኝ ና እያስጨነቃችሁኝ የቤዛ አድራቂዎች ና የቤዛ ተከታዮች ብዙዎች አላችሁ፣ በጣም ምትወዷት በጣም ምታከብራት ብዙዎች አላችሁ ና እናንተ እየጠየቃችሁኝ ስለነበረ ነው ዛሬ ካሜራ ይዤ ወደ እናንተ የመጣሁት እንጂ ካሜራ የሚያዝራው ምንም ቡዱ አልነበረኝም። ያው አኪም ቤትም ላይ መቀረጹም አስፈላጊ ነገር ሆኖ ስላልታየኝ ብቻ ያው እናንተ እያስጨነቃችሁ ስለነበረ ነው ካሜራ ሚዚ ወደ እናንተ የመጣሁት። አሁን ላይ በጣም ወደማይሆንኛ እየሄዱ ነው ሁለቱም። ብቻ ንጫ እግዚአብሔር አምላክ ገብቶበት አንድ ያርጋቸው እና ያስማማቸው ነው ምለው። እኔ ከዚህ በላይ ምንም ምለው ነገር ምክንያቱም እኔ የቻልኩትን ነገር እየሞከርኩ ሞከርኩ ነው በማስታረቅ። አሁንም ቢሆን የቻልኩትን ነገር እሞክራለሁ። ግልበቱ ግን ፍቃደኝነታቸው ስጠይቋቸው ምንም የመታረቅ ፍቃደኝነት የላቸውም፣ ፍላጎትም የላቸውም አሁን ላይ እና ማርክም ባለፈው ዕለት እኔ እንጃ፣ እሱም እያደረገ ያለው ነገር እኔ እንጃ። ሰው ላይ መፍረድ አሁን ላይ ከባድ ነው በእውነቱ። እንትና አጥፍቷል፣ እንትና ጥፋተኛለች፣ ሰው ላይ መፍረድ በጣም ከባድ ነው። ነገር ላይ ደግሞ በተዘዋዋሪ ሌላ ሆናችሁ ስለምታገኙት በሰው ላይ መፍረድ ከባድ ነገር ነውና፣ አሁን ላይ በጣም ደክሞኛል። እግዚአብሔር ነው የምሬን ነው ወዳችሁ። እዚህ ብቻዬ ስሆነ ምን የሚያለውት ያው ማንም ሰው ስለሌለ በጣም ነው የከበደኝ፣ እና ነገሩ በብዙ ነገር እያልኩት ነው። አሁን እንደውም ሽማግሌ ለማመስጣት እያሰብኩ ነው። ሽማግሌም ገብቶበት ነገሩ እንዲፈታ ስለምፈልግ አሁን እግዚአብሔር ፈጣሪ አምላክ በሰላም ይማራት እና እሱ አምላክ ሰላሙን መድኃኒቱን ሁሉም ነገር ይስጣትና ለቤዛም ለማርክ መንደዛው እና ሽማግሌ አንጥቼ በሽማግሌ ማስጠየቃቸው ነው። ምክንያቱም እኔ በራሴ ሞከርኩኝ ሞከርኩኝ ምንም ሊስተካከልልኝ አልቻለም። ብዙ ነገር ሞክሬያለሁ። ምንም ምንም ሊስተካከልልኝ አልቻለም። ስለዚህ በቃ ያለኝ አማራጭ በሽማግሌ መጥቶ መጠየቅ ነው ይሻለው እንጂ ሌላ ዝም ብሎ ጭቅጭቅ ነው። እንዳያችሁት ነው፣ ብዙ ጊዜ እየጠሯቸው ኑ እያልኳቸው የሚመጡት ሰው ይዘው ነው። እና ቤዛም እንደዛ ሮቤልን ይዛት ትመጣለች፣ ማርክም እንደዛው ደግሞ ልጅቷን ይዟት ይመጣልና ያኔ ደግሞ ስንሰባሰብ ጥሩ ነገር እየተፈጠረ አለ። እሱም ደግሞ እናንተም እያያችሁት ነው እና ካሁን በኋላ እንደዛ ነገር ማደርግ አይመስለኝም። በቃ ቀጥታ ወደ ሽማግሌው ነው የሚሄደው። ሁለቱም መስታረቅ ስላለባቸው አንድ መሆን ስላለባቸው እኔ ደግሞ አንድ እንዲሆኑ ነው አሁን የምፈልገው። ፍላጎቴ አንድ እንዲሆኑ ነው እንጂ ሁለቱ ተለያይተው ቤዛም እያያቻቸው ነውና ቪዲዮንም አይቼዋለሁ ቪዲዮ አይቼው ደስተኛ ለመሆን እየሞከረች ነው፣ ግን እያስመሰለች ነው። ጋብቻቸው አላ ያስታውቅባታል፣ ፊቷ ላይ ምናምን ብቻ ያስታውቅባታል። የፊት ደስታ ነው ያና እንደዚህ የሚታይ ደስታ ነው እንጂ የውስጥ ደስታ የለባትም። እኔ ቀርቤን በደንብ አርጌ ስለማቃት ቤዛን የውስጥ ደስታ አታለች። እንዲሁ ዝም ብላ ጥርሷን ዝም ብላ ትስቃለች እንጂ ደስታ የለም ውስጧ። ማርክም እንደዛው ነው። እና ሁለቱም ደግሞ ወደ ደስታቸው ወደ ፍቅራቸው እንዲመለሱ እኔ በጣም ፍላጎት አለኝ። የምሬን ነው። እግዚአብሔር ከምላችሁ በላይ በጣም የሆነ ፍላጎት አለኝ። እና እስቲ እግዚአብሔር ይርዳኝ። ሁሉም ነገር የሚያውቀው እሱ ነው። የወደፊታችን የሚያውቀው እሱ ነው። እና እሱ አምላኪ ፈጣሪ፣ ቸሩ መድኃኔዓለም እሱ መሀል ላይ ጣልቃ ላይ ገብቶ ያስታርቃቸው። ነው ሌላ ምን የምለው ነገር የለም ከዚህ በላይ እና ብቻ አሁን ቤዛ ጋር እንሄድና ያለው ነገር ደግሞ አብረ ሆነን የምና ይሆናል እሷ ምጥሩ ሙሉ ላይ ስላልሆነች እስቲ ዶክተሮቹ ሁሉንም እናናግራለን። ያለው ነገር ደግሞ አብረን የምና ይሆናል። እስቲ ተከታተሉ።

ለአመታት ልረዳ ሊገባኝ አልቻለም። አትጂብንውዴ ያው እንግዲህ ማለት ውጤቱ እያሳየኝ ያለው ነገር ልጅቱ ጋር ጭንቀት አለ በጣም እና እናንተ ደግሞ በተቻላችሁ አቅም ጓደኛዋ ናችሁ መሰለኝ፣ በቃ ትረስት፣ በቃ አለ ከጎና። አሁን እናትን እንክብካቤ ስጧት። እንደዚህ አይነት ነገር ከእንክብካቤ ማለት ነው። እንደዚህ አይነት ነገር ብዙ ጊዜ የሚፈጠረው እና በቻላችሁ አቅም ከጎና ሁኑ። ያለውን ነገር እኔ ጋር መጣ፣ አንዳንድ ነገሮችን እንነግርሃለሁ። እና በተቻላችሁ አቅም ከጎና ሁኑ። እሺ፣ እሺ ዶክተር፣ እሺ፣ እናመሰግናለን ዶክተር።

የት ነበራችሁ? የት ቦታ ነበራችሁ?

ያውቁ እዋ እናት፣ ለምንድነው ራስሽን እንደዚህ የምታደርገው? ይሄ ነገር ይሻላል። የዚህ ደረጃ ደረስሽ። ለምንድ ነው በትንሹም በትልቁም ራስሽን የምታጨናንቂው? ቢያንስ እንኳን ለራስሽ መኖር ያቅትሻል። አንተኛው አስብቶ ለምንድ ነው የምታጨናንቃለሽ? ውጭ ድረስ ነው እየተሰማኝ ያለው እኮ። ነገራችሁ ምን አይነት ነገር ነው? በቃ መውጣት ካለባችሁ እንትን እና ልጅቱ እረፍት አለባት። በተቻላችሁ አውቃ ለልጅቱ የምታስብላት ከሆነ እረፍት ስጧል። አይ የምትሉ ከሆነ ነገ ጧት እሷም እንደዚህ መሆን ተመልሳ መውጣቱ አይቀርም። እናት አንቺም ቢሆን በቃ ለምንድን ነው እንደዚህ እንትን የምትይሉ? እራስሽ ጊዜ ስጭን ጊዜ ፈጠረ እ ምንድነው በትንሹ በትልቁም እንደዚህ የምትሆኑ? ያው ስለ ነገሮች ቆም ብለሽ ማሰብ መቻል አለብሽ። እና ከቻልሽ እንደዚህ አይነት ነገሮችን ትናንት በይ

ምንም ያደረግካት ነገር ነው አንተ ማላርቋት? አይ ስለ የበላችሁ ምግብ እየጠጣችሁት የነበረው ነገር ገና ሁሉም አለ ነገር ነገር የለባትም፣ ምንም አዙሯትም ሁለቱም ተሻለ በእግዚአብሔር እንግዲህ ጫንቆኛል። በጣም ይጨንቅ ይሄ ለአንዳንዴ ደግሞ ቤተሰቦቿ ነው የት ነው ያለችው ነገር እያሉ ምን እንዳለ ለማንም አሁን ትንሽ ተወሰነ ለውጥ ስላላት ይዛችኋት መጣ ትችላላችሁ፣ ግን ኮስ አለቀ።